አዎ አገባሁት። ከዛ አረግልሻለሁ፣ ሁሉ ነገር አረግልሻለሁ ውለጅልኝ አለኝ። የሆነ ነገር ካላረክልኝ የምተማመንበት ነገር ስለሌለ ቤት ግዛልኝ አልኩት። አላምንም እኔ የሚባለውን ነገር ስለምንሰማ አላምንክም፣ ይቅርታ ግን ቤት ከገዛህልኝ እወልድልሃለሁ አልኩት። ከዛ ነበር እሱ አሁን። አራት ወር አብራችሁ ስትኖሩ እንግዲህ አንቺ እርግዝና መከላከያ እየተጠቀምሽ ነው አሁን የኢትዮጵያ በፊት የነበረኝ ነውረሽነ በፊት የነበረኝ ከመምጣቴ በፊት ከሰባት ወር በፊት ኤክስፓየርድ አላደረገም። ኤክስፓየርድ አያደርግም እንዴ። የሶስት አመቱን ነው፣ ኢምፕላንት ነው ያደረግኩት። እሱን አንቺ ስራ ትሰሪ አሁን አራት ወር ሙሉ ቤት ተቀምጠሽ ስላመንኩት እሺ ብዬ ጸጥ ቁጭ ታገዝኩት። አሁን ደግሞ ምንም እያደረግ አይደለም እኔ እኔ የሰው ሀገር ወንድ ይሄ አረብ ወንድ ምናምን ከማገባ ከኢትዮጵያ ውጭ ወላሂ በሞት መርጣለሁ። ሀባይቢ፣ በመጀመሪያ ደረጃ እራሳችሁን ለገንዘብ አትሽጡ። እሱ አሁን አፍቅረው አይደለም ወደው አይደለም ሁሉ ነገር አደርግልሻለሁ ስላላት ብቻ ነው። አይገባቸው። አላማዋ ግን በመጨረሻም አልተሳካላትም። ውለጅልኝ ሲላት ቤት ካልገዛህልኝ አላምነ ይቅርታ አድርግልኝ አራት ወር ሙሉ ተጫወተባት። እንግዲህ አራት እስከ አራት ወር ጠብቅኝ ብሎ አራት ወር ተጫወተባት። እሱን ተዉት እሱን ተው። ጤነኛ ከሆነች ነገር ግን እሱ ምን አይነት በሽታ እንዳለበት የምታውቀው ነገር አለ። ለምሳሌ ያ ቤት ቢገዛላት እሱ በአንድ በሽታ ብትለከፍ ታሞ የማይድኑ በጣም በርካታ በሽታዎች አሉ። ኦኬ ብትታመመች፣ ልጅ ያ ቤት ያሳክማታል። አንዳንዴ ቆም ብላችሁ አስቡ ብቻ። ራሳችሁን በገንዘብ ለመቸብቸብ፣ ጥሩ ቤት ውስጥ ለመኖር፣ ጥሩ ህይወት ለመኖር ጊዜያዊ ነው ሁሉም ነገር ማለት ነው። አንደኛ ደረጃ ከፈጣሪያችሁ ጋር ነው ምትጣሉት። እንደዚህ አይነት ነገር ምክንያቱም የማትወዱት ሰው ጋር ስትኖሩ በእርግጠኝነት ሰውን ትበድላላችሁ። ለጥቅም ብቻ ነው የምትኖሩት ደግሞ ለጥቅም እንደ መኖር የሚያም ነገር፣ የሚያስጠላ ነገር፣ የሚሰቀጥጥ፣ ደስታን የሚነሳ ነገር የለም። መኖር ካለባችሁ ለፍቅር ኖሩ። ባይኖረው እንኳን ድሀ ቢኖረው እንኳን ቢሆን ማለት ነው ምክንያቱም በዛ ድህነት ውስጥ ፍቅር አለ፣ ደስተኛ ትሆናላችሁ። አስባችሁታል እሷ አሁን በጣም ጭንቀት ውስጥ ናት መቼ በመቼ ቤቱን በገዛልኝ መቼ በመቼ የሆነ ነገር ባደረገልኝ ይሄ ውርደት ነው ሲጀመር ማለት ነው እና አንቺ ሰርተሻት ወይም ወጣት አይደለሽም ለምን ወንድ ጠፋ ለገንዘብ ብላችሁ የማይረባ ቦታ የማትወዱት ቦታ ደስተኛ ማትሆኑበት ቦታ ሲጀመር ለአላማ አይደለም የመጣችሁ ከሀገራችሁ ስትወጪ ሲጀመር ከሰው ሀገር ዜጋ ብትወልዱ እንኳን ወላይ ልጆቹ ትነጠቃላችሁ። ልጃችሁ እንዴ በጣም በርካታ እህቶች ወልደው ተነጥቀው ባዶ እጃቸው ተሸኝተዋል። የሚገርማችሁ ዲፖርት አድርገው ሸኝተዋቸዋል ማለት ነው። ለምንድን ነው ማትጠነቀቁት? ለምሳሌ ማንም እናት ልጁ በሀላልም በሀራምም ብትወልደውም ልጇን ተነጥቀ ዲፖርት ስትደረግ፣ ድጋሜ እዛ ሀገር ላትመለስ ዲፖርት ስትደረግ በጣም ያማል። እነዚህ እነዚህ ነገሮችም ከቀልባችሁ ማሰብ አለባችሁ። ለእናንተ ብቻ ለስሜታችሁ ብቻ አይደለም። እንኳን ከሀገርሽ ዜጋ ዲቃላ እንኳን ብትወልጅ ችግር የለውም። ብትነጠቂ እንኳን ሀገርሽ ነው የሚወስደው ልጁ፣ ልጁ አሉ ልጁ አይወሰድባችሁም። ገባሽ? ግን ከሰው ሀገር ዜጋ ስትወልጅ ግን አንደኛ ህጋዊ አይደላችሁም፣ ሁለተኛ ደግሞ ህጋዊ ብትሆኑ ራሱ የሆነ ጊዜ ከንስሎ ሪፖርት ያደረግሻል፣ በሆነ ነገር ከተቀየመች ማለት ነው። ዜጋ ካልሆንሽ በጣም ይከብዳል። እናንተ ግን ለአምስት ደቂቃ ለአስር ሰከንድ ስሜት ነው። ለገንዘብ ገንዘብ ምንም ያለ ደስታ ምንም ማለት አይደለም። ጥሩ ቤትም ያለ ደስታ ምንም ማለት አይደለም። እሺ ይሄ ሰውዬ አስ ወለደሽ፣ ከዛ ቤት ገዛለሽ፣ ከዛ ዲፖርት ቢያደርግሽ ደስተኛ ሆነሽ ትምረለሽ በዛ ቤት። ስታገቡ ተጠንቀቁ። ስታገቡ አንደኛ ህጋዊ ሆናችሁ አግቡ። በፍቅር ከሆነ የምታገቡት ማለት ነው። ኦኬ በፍቅር ከሆነ ህጋዊ ሆናችሁ አግቡ መንግስት መንግስት እንትን የሚልበት ቦታ ሄዳችሁ ተፈራርማችሁ አግቡ። ኖርማን ዳት ግን ማለት ነው። ለእናንተ ብቻ አታስቡ ዝም ብላችሁ ስታገቡ። በሌላ ደግሞ ምንድን ነው ልመክራችሁ የምችለው ይሄ የሶስት አመት የአራት አመት መርፌ የምታስተካሉ ሰዎች በጣም ተጠንቀቁ። ፓራላይዝ ልትሆኑ ሁላ ትችላላችሁ። በነገራችን ላይ ይሄንን ከእንትን ውሰዱት። ይህንን ታሳቢ ያድርጉት። የእውነቴን ነው ምላችሁ። ይሄ የሶስት ወር አራት ወር መሀን ልትሆኑ ሁላ እድሜ ልካችሁ ላትወልዱ ሁላ ትችላላችሁ። በተለይ መዳም ቤት ስትመጡ ይሄን ነገር አታስተክሉ። በግድ እኮ የሚደፍራችሁ ሰው የለም። ሀቂቀት ነው ምላችሁ። ማንም በግድ የሚደፍራችሁ ሰው የለም ራሳችሁ ካልሰጣችሁ በስተቀር ማለት ነው። ኦኬ በአብዛኞቻቸው የሚደፈሩት በፍርሃት ነው እንጂ አረቦች ፊት ካልሰጣችኋቸው ዞር ብሎ እንኳን አያዩም። በጣም ነው የሚፈሩት። ምክንያቱም አገራቸው ላይ ባለጌ እንዲህ ሴት ባለጌ ሴት ምናምን የለም። ታውቃላችሁ፣ ሲጋቡ እንኳን ሴቷ ልጆቿን ይዛ ሌላ አዜማ ቦታ ሄዳ ምናምን ሴቶቹ መርጠው ነው የሚድሯቸው ወንዶቹን ማለት ነው። እና ደግሞ የመዳን ቤት ስራ ሲጨመርበት ይሄ መርፌ ወደ ሌላ በሽታ፣ ወደ ሌላ ካንሰር ነው ወደ መሀንነት ሊቀየር ስለሚችል በጣም ተጠንቀቁ። ጥንቃቄ እያደረጋችሁ ሁሉ ነገር ማለት ነው። ኦኬ። ሌላው ቀላል ነው እኮ ይሄ ስሜቱም ቀላል ነው፣ ምኑም ቀላል ነው። ግን ለራሳችሁ ተጠንቅቃችኋል ወይ? ለደስታችሁ፣ ደስታችሁ የሚነጥቃችሁ ነገር አታድርጉ። ኦኬ። እውነቴን ነው ምላችሁ ይ ከሰው ሀገር ዜጋ መባለግ ምናምን ይቅርባችሁ። ቢቀርስ በፍቅር ነው ግን የምትሆኑት ከሰው ሀገር ዜጋ ጋር በፍቅር ብታደርጉት እኮ ችግር የለውም። ያኔ ከፈጣሪ ጋር ብትጣሉ እሱን ታውት እሱ ከህሊናችሁ ጋር ሁላችንም ህሊናችን ይውቀሳን የፈጣሪ ጉዳይ ማለት ነው። ግን ደግሞ ለምን ለገንዘብ ብላችሁ ራሳችሁን ትሸጣላችሁ? ህሊናችሁን ጭምር ትሸጣላችሁ ለገንዘብ ሀውላ ቁበተ ኢለብላ። እንደው በፍቅር ከሆነ ፈጣሪያችሁን ማርታን ትጠይቃላችሁ፣ አላህ ማርታን ይሰጣችኋል። እያወቃችሁ እንኳን ብታደርጉት ማለት ነው። ግን ደስታችን አጥታችሁ ገላችሁንም የማትፈልጉት ሰው አስነክታችሁ፣ ምንድን ነው ጥቅሙ? የቱ ጋ ነው ጥቅሙ? ለሀወላ ያ በናት እና ይቅርባችሁ ተዉ ብያችኋለሁኝ። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ባሪፍ ቪዲዮ እመጣላችኋለሁ። እሱ አሁን ቀለበቱን ወሰደባት። የቤት ኪራይ ማብራት ተቆርጧል ብሎ ብዙ ነገር ነው ያደረጋት፣ እና ይከብዳል ወላሂ። በመጨረሻ ያለ ማብራት ያለ ውሃ ነው ያስቀራት። በመጨረሻ ማለት ነው ማንኛውም ሰው የሆነ በጥቅም የተመሰረተ ነገር ላይ መኖር አይፈልግም። እሱ እኮ አሁን አንቺ ለፍቅር መጽዋት ብትከፊ ጥሩ ነበር ግን ለፍቅር አይደለም ለስሜት ለገንዘብ ነው። ለስሜት ሳይሆን ለገንዘብ ነው። ለስሜታችሁን ብላችሁ ብታደርጉት እኮ ጥሩ ነው፣ ግን ያ ነገር ፈልጋችሁ ሳይሆን ገንዘብ ፈልጋችሁ ነው። ገንዘብ ከሆነ ደግሞ የምትፈልጉት መዳም ቤት ተጠግረራችሁ የምታገኙት ገንዘብ በጣም ጣፋጭ ነው ወላሂ። አንዳንዴ ሳታውቁት የማታውቁት ቦታ ላይ ትገባላችሁ።